በስማ ወበሉ መንፈስ ቅዱስ አህዱ አምላክ መጽሐፈ ባሮክ ምዕራፍ አንድ የኬልቂው ልጅ አሳዲው ልጅ የሴዴቅያስ ልጅ የማሴው ልጅ የኔሪው ልጅ ባሮክ ወደ ባቢሎን የጻፈው ነገር ይህ ነው። በአምስተኛው ዓመት ከወሩ በሰባተኛው ቀን ከለዳውያን ኢየሩሳሌምን በያዟትና በእሳት ባቃጠሏት ጊዜ ባሮክ ይህን መጽሐፍ በይሁዳ ንጉሥ አቄም ልጅ በኢኮንያን ጆሮና መጽሐፉን ለመስማት ከሕዝቡ ዘንድ ወደ እርሱ በመጣው ሕዝብሉ ጆሮ በአህያላኑና በዶላኑ ጆሮ በሽማግሌዎች ጆሮ እና ከታላቁ ጀምሮ እስከ ታናሹ ድረስ በባቢሎን በሶወዲ ወንዝ አጠገብ በሚኖሩት ሕዝብ ሁሉ ጆሮን አነበበም። እነርሱም በእግዚአብሔር ፊት አለቀሱ፣ ጾሙ፣ ጸለዩም። እያንዳንዳቸውም እንደየችሎታቸው ገንዘብ ሰበሰቡ። እርሱንም ወደ ሰሉም ልጅ ወደ ኬልቅያ ልጅ ወደ ካህኑ ዩዋቄ፣ በኢየሩሳሌም ከእርሱ ጋር ወደ ነበሩት ካህናትና ወደ ሕዝብ ሁሉ ላኩት ከቤተ መቅደስ የተወሰደውን የእግዚአብሔርን ቤት ዕቃ ወደ ይሁዳ ምድር መልሱ ዘንድ በሲባን ወር በአስረኛው ቀን በወሰዱ ጊዜ ይህም ዕቃ የይሁዳ ንጉሥ የዮስያስ ልጅ ሴዴቅያስ ሲያሰራው ያሰራው የብር ዕቃ ነበር። ይኸውም የባቢሎን ንጉሥ ናቡከደነጾር ኢኮንያንንና መኳንንቱን ምርኮኞቹንና ኃያላኑን የሀገሩንም ህዝብ ሁሉ ይዞ ከኢየሩሳሌም ወደ ባቢሎን ከወሰዳቸው በኋላ ነበር። እንዲህም አሉ። እነሆ ገንዘብ ልከንላችኋል። በእርሱም የሚቃጠል መሥዋዕትና የኃጢአት መሥዋዕት ዕጣንም ግዙበት። ህብስትም አዘጋጁ፣ በአምላካችን በእግዚአብሔር መሰዊያም አቅርቡ። ዘመናቸው በምድር ላይ እንደ ሰማይ ዘመን ይሆን ዘንድ ስለ ባቢሎን ንጉሥ ስለ ናቡከደነጾር ሕይወትና ስለ ልጁ ስለ ብልጣሶር ሕይወት ጸልዩ። ለእኛም እግዚአብሔር ኃይልን ይሰጠን ዘንድ ዐይኖቻችንንም ያበራልን ዘንድ በባቢሎን ንጉሥ በናቡከደነጾር ጥላስርና በልጁ በብልጣሶር ጥላስር በሕይወት እንኖር ዘንድ ለብዙ ዘመንም እንገዛላቸው ዘንድ በፊታቸውን ባለሟልነትን እናገኝ ዘንድ ጸልዩ። አምላካችንን በድለናልና የእግዚአብሔር መዓቱ መክሰፍቱ እስከዚች ቀን ድረስ ከእኛ አልተመለሰችምና ለእኛም ወደ አምላካችን ወደ እግዚአብሔር ጸልዩልን። ወደ እናንተ የላክናተን ይችንም ደብዳቤያን በቧት በበዓል ቀንና በተወደደውም ዕለት በእግዚአብሔር ቤት ተናዘዙ እንዲህም በሉ፣ ጽድቅ ለአምላካችን ለእግዚአብሔር ነው፣ ለእኛ ግን ለፊታችን ሀፍረት ነው። ይህች ቀን ለይሁዳ ሰዎችና በኢየሩሳሌም ለሚኖሩ ለንጉሶቻችንና ላለቆቻችን ለካህኖቻችን እና ለነቢያቶቻችን ለአባቶቻችን ማፍረት እንደሆነች። በአምላካችን በእግዚአብሔር ፊት በድለናል፣ አልታዘዝነውምና የአምላካችን የእግዚአብሔርንም ቃል አልሰማንም እና በሰጠን በአምላካችን በእግዚአብሔር ትእዛዝ አልሄድንም እና አባቶቻችንን ከግብፅ ምድር ካወጣበት ጊዜ ጀምሮ እስከዚች ቀን ድረስ አምላካችንን እግዚአብሔርን አልታዘዝነውም። ቃሉንም እንዳንሰማ ከእርሱ ራቅን። ወተትና ማር የምታፈሰውን ምድር ይሰጠን ዘንድ አባቶቻችንን ከግብፅ ምድር ባወጣበት ቀን እግዚአብሔር ለባሪው ለሙሴ ያዘዘው ይህ ክፉ ነገርና መርገም እንደ ዛሬ ዕለት አገኘን። ወደ እኛ እንደ ላካቸው እንደ ነቢያት ቃል የአምላካችንን የእግዚአብሔርን ቃል አልሰማንም። በአምላካችን በእግዚአብሔር ፊት ክፉ እናደርግ ዘንድ ለባዕዳን አማልክት እየተገዛን እያንዳንዳችን በክፉ ልባችን ፈቃድ ሄድን። መጽሐፈ ባሮክ ምዕራፍ ሁለት አምላካችን በእኛና እስራኤልን በገዙ መሳፍንቶቻችን ላይ በነገሥታቶቻችን ላይ እና በመኳንቶቻችን ላይ በይሁዳና በእስራኤልም ሁሉ ላይ የተናገረውን ቃሉን አጸና። በሙሴ ወሬት እንደተጻፈው በኢየሩሳሌም እንዳደረገው ከሰማይ በታች ያልሆነ ክፉ ነገርን በእኛ ላይ ያመጣ ዘንድ ቃሉን አጸና። በዚያ ወራት ሰው የወንዶች ልጆቹንና የሴቶች ልጆቹን ሥጋ በላም። እግዚአብሔር እነርሱን በበተነበት በዙሪያችን ባሉ አሕዛብ ዘንድ ለውርደትና ለመከራ የሆኑ ዘንድ በዙሪያችን ባሉ ነገሥት ሁሉ እጅ አሳልፎ ሰጣቸው። ወራዶች ሆነን የከበርንም አልሆንም፣ ለቃሉ ሳንታዘዝ አምላካችንን እግዚአብሔርን በድለናልና፣ ጽድቅ ለአምላካችን ለእግዚአብሔር ነው። ለእኛና ለአባቶቻችን ግን እንደ ዛሬው ዕለት የፊት አፍረት ነው። በኛ ላይ የደረሰውን ክፉ ነገር ሁሉ እግዚአብሔር በእኛ ላይ ተናግሮ ነበርና እያንዳንዳችንም ከክፉ ልባችን መንገድ እንመለስ ዘንድ በአምላካችን በእግዚአብሔር ፊት አልጸለይንም። እግዚአብሔርም ለመከራ ተጋ፣ በእኛም ላይ አመጣው። እግዚአብሔር በእኛ ላይ ባዘዘው ሥራው ሁሉ ጻድቅ ነውና በፊታችን በሰጠን በእግዚአብሔርም ትእዛዝ እንሄድ ዘንድ ቃሉን አልሰማንም። አሁንም በጸናች እጅ በታምርና በድንቅ ሥራ በታላቅ ኃይልና በተዘረጋች ግንድ ሕዝብህን ከግብፅ ምድር ያወጣህ ዛሬም እንደሆነው ለራስህ ታላቅ ስምን ያደረገ የእስራኤል አምላክ ሆይ በደልን ክፉ በደልን ክፉ አደረግን። አቤቱ አምላካችን ሆይ በስርዓት ሁሉ ላይ የማይገባ ስራን ሠራን፣ ቁጣህን ከኛ አብረድ። እኛም በዚያ በበተንህበት በአሕዛብ ዘንድ ጥቂት ቀርተናልና፣ ጌታ ሆይ ልመናችንንና ጸሎታችንን ስማ። ስለ ስምህም ስትል አድነን፣ በማድረኩንም ሰዎች ፊት ሞገስን እናገኝ ዘንድ ስጠን። ምድር ሁሉ አንተ እግዚአብሔር አምላካችን እንደሆንክ ታውቅ ዘንድ ስምህ በእስራኤል ላይና በወገኑ ላይ ተጠርቷልና አቤቱ ከቤተ መቅደስ ሁነ ተመልከት። አቤቱ ጆሮህን ወደ እኛ ዘንብለ ስማን። ዓይኖችህን ገልጠ ተመልከት። አቤቱ ነፍሳቸው ከሥጋቸው የተለየች በመቃብር የሚኖሩ ሙታን የሚያከብሩና የሚያመሰግኑ አይደሉምና፣ ነገር ግን አዝናና ተጨንቃ የምትኖር አዝናና ተጨንቃ የምትኖር በብዙ መከራ የሚያዘነጅ ሰውነትና የፈዘዙ ዓይኖች የተራበችም ነፍስ ያመሰግንሃል አቤቱ፣ ለጽድቅህም ይገዛሉ። አቤቱ አምላካችን በፊት ምረትን የለመንህ እንደ አባቶቻችንና ንግሥታቶቻችን ጽድቅ አይደለምና በባሪያዎችህ በነቢያት እጅ እንደተናገርክ መዓትህንና መቅሰፍትህን በእኛ ላይ ሰድሃልና። እግዚአብሔር እንዲህ ይላል፣ ትከሻችሁን ዝቅ አድርጉ፣ ለባቢሎንም ንጉሥ ተገዙ፣ ለአባቶቻችሁ በሰጠኋት ምድርም ትኖራላችሁ። የእግዚአብሔርን ቃል ባትሰሙ፣ ለባቢሎንም ንጉሥ ባትገዙ፣ የደስታና የሐሴት ድምፅ የወንድ ሙሽራና የሴት ሙሽራ ድምፅ ከይሁዳ ከተሞችና ከኢየሩሳሌም ውጭ ይጠፋል። ምድርም ሁሉ ከነዋሪዎች ምድረ በዳ ይሆናል። ቃልህን አልሰማንም፣ ለባቢሎንም ንጉሥ አልተገዛንም። የንጉሶቻችን አጽሞችና የአባቶቻችን አጽሞች ከቦታቸው እንደሚወጡ በባሮችን ነቢያት እጅ የተናገርኸውም ደረሰብን። እነሆ በቀን ሐሩርና በሌሊት ቁር ጣሏቸው። ተማረክን። በቀጠናና በጦር በቸነፈርም ክፉሞትን ሞትን። በእስራኤል ወገንና በይሁዳ ወገን ኃጢአት ምክንያት ስም የተጠራበትን መቅደስ እንደ ዛሬ ሁለት አልህ ነገር ግን አቤቱ አምላካችን እንደ ቸርነት እኩሉና እንደ ታላቁ ይቅርታ እኩሉ አደረግልን። በእስራኤል ልጆች ፊት ሕግህን ይጽፍ ዘንድ በአዘዝክባት ዕለት በአገልጋይህ በሙሴ እጅ እንዲስትር እንደተናገር ቃሌን በእውነት ባትሰሙ ይህች ብዛታችሁ እናንተን በበተንሁባቸው በአሕዛብ መካከል ወደ ጥቂትነት ትመለሳለች። እንደማይሰሙኝም አወቅኳቸው፣ አንገተ ደንዳና ሕዝብ ናቸውና። በተሰደዱበትም አገር ወደ ፈቃዳቸው ይመለሳሉ። እኔም አምላካቸው እግዚአብሔር እንደሆኑ ያውቃሉ። ልብን ለመስማትም ጆሮን እሰጣቸዋለሁ። ባስማረኳቸውም ሀገር ያመሰግኑኛል፣ ሰሜንም ያስባሉ። ከደንዳና ልባቸውና ከክፉ ስራቸው ይመለሳሉ። በእግዚአብሔር ፊት የበደሉ የአባቶቻቸውንም መንገድ ያስባሉ። ለአባቶቻቸው ለአብርሃም ለይስሐቅና ለያዕቆብም ወደ ማልሁላቸው ሀገር መለሳቸዋለሁ፣ ይገዟታልም። እኔም አበዛቸዋለሁ፣ እነርሱም አያንሱም። አምላካቸው ሆናቸው ዘንድ የዘላለም ቃል ኪዳን እንሰራላቸዋለሁ፣ እነርሱም ህዝቤ ይሆኑኛል። ከእንግዲህም ወዲህ ህዝቤ እስራኤልን ከሰጠኋቸው ሀገራቸው አላወጣቸውም። መጽሐፈ ባሮክ ምዕራፍ 3 አቤቱ ነግሰህ የምትኖር የእስራኤል አምላክ ሆይ የተራበች ነፍስ ያዘነችም ነፍስ ወደ አንተ ጮኸች። አቤቱ ሰምተህ ይቅር በላት በፊትህ በድለናልና፣ አንተ ለዘላለሙ የምትኖር ነህና እኛ ግን ለዘላለሙ እንጠፋለንና በሁሉ ላይ የምትነግስ የእስራኤል አምላክ አቤቱ የሙታን የእስራኤልን በፊትህን የበደሉ የአምላካቸውንም ቃል ያልሰሙ የልጆቻቸውን ጸሎት ስማ። ክፉ ነገርም ተከተልን፣ የአባቶቻችንንም ኃጢአት አላሰብንም። በዚህም ወራት እጅህንና ስምህን አስብ። አንተ እግዚአብሔር አምላካችን እና ቤቱ እናመሰግናለን። ስለዚህም ስምህን እንጠራ ዘንድ ባስማረከንም ቦታ እናመሰግን ዘንድ መፈራትን በልቡናችን አሳደርግ። በፊት የበደሉ የአባቶቻችንን ክፋት ሁሉ ከልባችን አርቀናልና፣ አቤቱ አምላካችን፣ እነሆ ዛሬ ካንተ እንደ ራቁ አባቶቻችን ክፋት ሁሉ ለውርደት፣ ለርግማንና ለፍዳ በበተንከን ምርኮ ውስጥ ነን። እስራኤል ሆይ የሕይወትን ትእዛዝ ስማ፣ የጥበብንም ምክር አድምት። እስራኤል ምንድን ነው? በጠላትስ ሀገር ለምን ይኖራል? በባዕድ አገርስ ለምን ጠፋ? ከሬሳዎችስ ጋር ለምን ረከሰ? ወደ መቃብር ከወረዱት ጋርስ ለምን ተቆጠረ? የሕይወትን ምንጭ ለምን ተውክ? በእግዚአብሔርስ መንገድ ብትሄድ ለዘላለም በሰላም በኖርክ ነበር። ተማር። ጥበብ ከየት ነው? ኃይልስ ከየት ነው? ምክርና እውቀትስ ከየት ናቸው? ለብዙ ዘመናት መኖርስ ከየት ነው? የአይኖች ብርሃንና ሰላም ከየት ናቸው? የጥበብ ሀገሯን ማናገኘ? ወደ መዛግብቷስ ማን ገባ? የምድረ በዳ ወሬዎችን የገዙ የአሕዛብ አለቆች ወዴት ናቸው? በሰማያዊ ወፍም የሚጫወቱ ሰዎች የሚታመኑበት ብርና ወርቅን የሚሰበስቡ ለመሰብሰባቸውም ወሰን የሌላቸው የአሕዛብ አለቆች ወዴት ናቸው? ብርን የሚያነጥሩ ይተጋሉና ለስራቸውም ምርመራ የለውም። አለቁ፣ ወደ መቃብርም ወረዱ። ስለ እነርሱም ሌሎች ተተኩ። ታናናሾች ብርሃንን አዩ፣ በምድራቸውም ኖሩ። የጥበብን መንገድ ግን አላወቁም፣ ፍለጋውንም አላገኙም፣ አልተቀበሏትም። ልጆቻቸውም ከመንገዳቸው ራቁ። የከናን ሰዎች አልሰሙም፣ የቴምናም ሰዎች አላዩም። በምድር ጥበብን የሚፈልጓት፣ የአጋር ልጆችም የሚጫወቱባት እውቀትንም የሚፈልጓት የመሪያንና የቴምና ነጋዴዎችን የጥበብን ጎዳና አላወቁም፣ ፍለጋዋንም አላስተዋሉም። እስራኤል ሆይ የእግዚአብሔር ቤት እንዴት ታላቅ ነው! ቦታውም እንዴት ሰፊ ነው! ፍጻሜ የለውም መለኪያም የለውም። ታላቅ ነው ፍጻሜም የለውም፣ ላይኛውም መለኪያ የለውም። ከጥንት ጀምሮ ቁመታቸው ረዥም የሆነ ጦርነትንም የሚያውቁ ራየት የሚባሉ በዚያ ነበሩ። እነዚህን እግዚአብሔር አልመረጣቸውም፣ የእውቀት መንገድንም አልሰጣቸውም ጥበብ አልነበራቸውምና ጠፉ፣ በድፍረታቸውም ጠፉ። ወደ ሰማይ እየወጣና የያዛት ከደመናት ያወረዳት ማን ነው? ባህሩን ተሻግሮ ያገኛት በቀዩ ወርቅ ሲያመጣት ማነው? መንገዷን የሚያውቅ ፍለጋዋንም የሚያስብ የለም። ሁሉን የሚያውቅ ያውቃታል፣ በጥበቡም አገኛት። ምድርን የፈጠረ ለዘላለም በእንስሳት ሞላት። ብርሃኑን ይልካል እርሱም ይሄዳል። እንደገናም ይጠራዋል በፍርሃትም ይታዘዘዋል። ከዋክብትን በየጊዜያቸው ያበራሉ ደስም ይላቸዋል። ይጠራቸዋል እነርሱም መጣን ይላሉ። ለፈጠራቸውም በደስታ ያበራሉ። እነርሱን የሚመስል ሌላ የለምና አምላካችን ነው ይላሉ። የጥበብን መንገድ ሁሉ እርሱ አገኛት። ለባለሟሉ ለያዕቆብ ለወዳጁም ለእስራኤል ሰጠው። ከዚህ በኋላ በምድር ተገለጠ እንደ ሰውም ሆነ። መጽሐፈ ባሮክ ምዕራፍ አራት የዘላለም ሕግ የሆነ የእግዚአብሔር የትእዛዙ መጽሐፍ ነው። የሚጠብቋትም ሁሉ ይኖራሉ። የሚተዋት ግን ይሞታሉ። ያዕቆብ ተመልሰ ያዛት በብርሃኗም ሂድ። ክብርህን ለባዕድ አትስጥ። የሚሻልህንም ለሌላ ወገን አትስት የአምላካችን የእግዚአብሔር ምረት በእኛ ታውቋልና። እኛ እስራኤል ብፁዓንን ወገኖቼ ተጽናኑ። እስራኤልም አስቡ። ለጥፋት አይደለ ለሌላ ወገን ተሽጣችሁ ነበር። ነገር ግን እግዚአብሔርን ስላስቆጣችሁት ለጠላቶቻችሁ ተላልፋችሁ ተሰጥታችሁ ነበር። ለእግዚአብሔር አይደለ ለአጋንንት በመሰዋታችሁ ፈጣሪያችሁን ለማት አነሳሳችሁት። ያሳደጋችሁን የዘላለም አምላካችሁንም ረስታችሁታልና ሞግዚታችሁን ኢየሩሳሌምንም አሳዝናችኋታልና። የመጣባችሁን የእግዚአብሔርን መቅሰፍት ባጀች ጊዜ እንዲህ አለች፣ የጽዮን ስደተኞች ስሙ፣ እግዚአብሔር ጽኑ ልቅሶን አምጥቶብኛልና፣ ዘላለማዊ አምላክ ያመጣባቸውን የወንዶች ልጆቼንና የሴቶች ልጆቼን መማረክ አይቻለሁና። በደስታ ሳደጊያቸው ነበር፣ ነገር ግን በልቅሶና በሐዘን ሸኘኋቸው። በብዙዎች ዘንድ የተጣልኩ በሆንኩ በእኔ በመበለቲቱ ደስ የሚለው አይኖር እግዚአብሔር እግር እቀዋልና ትእዛዙንም አላወቋትም። በእግዚአብሔርም በትእዛዙ መንገድ አልተመለሱም አልተመላለሱም በምክሩም ፍለጋ ወደ ጽድቁ አልገቡም። የጽዮን ስደተኞች ይምጡ፣ የዘላለማዊው አምላክ ያመጣባቸውን የወንዶች ልጆቼንና የሴቶች ልጆቼን ምርኮ ያስቡ። የማያፍርና ቋንቋው ልዩ የሆነ ሕዝብን ከሩቅ አምጥቶባቸዋልና ሽማግሌውን አላከበሩምና ለሕፃናቱም አልራሩምና የመበለትነቷንም የተወደዱ ልጆች ነጠቁ ከሴቶች ልጆቿም ላይ ለይተው ብቻዋን አስቀሯት። ነገር ግን እኔ ምን እረዳችኋለሁ? ክፉ ነገርን ያመጣባችሁ እርሱ ከጠላቶቻችሁ እጆች ያመጣችኋልና። ልጆቼ መንገዳችሁን ሂዱ፣ መንገዳችሁን ሂዱ። እኔ ተፈታች ምድረ በዳ ሆኛለሁና የሰላም ልብሴን አወለቀው፣ የመከራዬን ማቅ ለበስኩ። በዘመኔም ወደ ዘላለማዊው አምላክ እጮኋለሁ። ልጆቼ ተጽናኑ፣ ወደ አምላክም ጩሁ ከጠላቶቻችሁ እጅና አገዛዝ ያወጣችኋል። ከዘላለማዊ አምላክ ዘንድ ድህነታችሁን ተስፋ አድርጌያለሁና ከዘላለማዊ መድኃኒታችን ዘንድ ፈጥኖ ለሚመጣላችሁ ምረትም ደስታ ከቅዱሱ መጣልኝ። ከሐዘንና ከልቅሶ ጋር ሸኝቻችኋለሁና ነገር ግን እግዚአብሔር እናንተን በደስታና በሐሴት ለዘላለም ይመልስልኛል። የጽዮን ጎረቤቶች መማረካችሁን እንዳዩ እንዲሁም በታላቅ ክብርና በዘላለማዊ አምላክ ብርሃን ከእግዚአብሔር ዘንድ የምትመጣላችሁን ድህነታችሁን ፈጥነው ያያሉ። ልጆቼ ከእግዚአብሔር ዘንድ የመጣባችሁን ቁጣ በትዕግሥት ተቀበሉ። ጠላቶቻችሁ አሳደዋችኋልና ውድቀታቸውን ፈጥናችሁ ታያላችሁ፣ በራሳቸውም ላይ ትወጣላችሁ። ቅምጥሎቼ በሻከረው መንገድ ሄዱ፣ ጠላቶችም እንደተዘረፉ በጎች ነጠቋቸው። ልጆቼ ተጽናኑ፣ ወደ አምላክም ጩሁ። የወሰዳችሁ እርሱ ያስባችኋል። ከእግዚአብሔር ትርቁ ዘንድ ፈቃዳችሁ እንደሆነ እንዲሁ አስር ጊዜ ወደ ኋላ ተመልሳችሁ አስር ጊዜ ወደ ኋላ ተመልሳችሁ ትፈልጉታላችሁ። ይህን መቅሰፍት ያመጣባችሁ እርሱ ዘላለማዊ ደስታን ከድህነታችሁ ጋር ዳግመኛ ያመጣላችኋል። ኢየሩሳሌም ተጽናኝ፣ ስም ያወጣልሽ እርሱ ያጽናናሻል። መከራ ያጸኑብሽና በውድቀትሽም ደስ ያላቸው ይወሰቁላሉ። ልጆችሽን የገዙ ልጆችሽንም ማርከው የወሰዱ ከተሞች ይወሰቁላሉ። በጥፋትሽ ደስ እንዳላት በውድቀትሽም ማሴት እንዳደረገች እንዲሁ በራሷ ጥፋት ታዝናለች። ብዙ ደስታዋንም ከእርሷ አስወግዳለሁ። ደስታዋም ወደ ሐዘን ይመለሳል። እሳት ከዘላለማዊው አምላክ ለረጅም ዘመን ይመጣባታልና ለብዙ ዘመንም የአጋንንት ማደሪያ ትሆናለችና። ኢየሩሳሌም ወደ ምስራቅ ተመልከች፣ ከአምላክሽ ከእግዚአብሔር የመጣልሽ ደስታንም እንሆ፣ የላክሻቸው ልጆችሽ መጡ፣ በቅዱሱም ቃል ከምስራቅና ምዕራብ ተሰበሰቡ፣ በእግዚአብሔርም ክብር ደስ ይላቸዋል። መጽሐፈ ባሮክ ምዕራፍ አምስት ኢየሩሳሌም ሆይ የሐዘንሽንና የመከራሽን ልብስ ከአንቺ አውልቂው ለዘላለም ከእግዚአብሔር ያገኘሽውን የክብር ጌጥሽንም ድበሽ፣ ከእግዚአብሔር ዘንድ የጽርቅ መጎናጸፊያሽን ተጎናጸፊ፣ የዘላለማዊውን አምላክ የክብር ዘውድሽን በራስሽ ላይ ተቀዳጂ። እግዚአብሔር ከሰማይ በታች ላሉ ሁሉ ብርሃንሽን ገልጧልና፣ ስምሽን በእግዚአብሔር ዘንድ ለዘላለም የጽርቅ ሰላምና እግዚአብሔርን የመፍራት ክብር ተብሎ ይጠራል። ኢየሩሳሌም ሆይ ተነሽ፣ በላይኛውም ቦታ ቁሚ፣ ወደ ምስራቅም ተመልከች ከምዕራብና ከምስራቅም በቅዱስ ቃል ልጆችሽ እንደተሰበሰቡ እይ። እግዚአብሔርን በማሰብ ደስ ይላቸዋል። ከአንቺም በእግር ወጡ፣ ጠላቶቻቸውን ወሰዷቸው። እግዚአብሔር ግን እንደ ንጉሥ ዙፋን በክብር ተሸክመው ወደ አንቺ እንዲያመጧቸው ያደርጋል። እግዚአብሔርም ረጃጅሞች ተራሮች ሁሉ ዝቅ ይሉ ዘንድ ጎድጓደውም ሁሉ ይሞላ ዘንድ ምድር የሚስተካከል ዘንድ እስራኤልን በእግዚአብሔር ክብር በጥርጌው ጎዳና ይሄድ ዘንድ አዘዘ። እስራኤልን በእግዚአብሔር ተዛዛፍ ሁሉ በጎ መዓዛ ያለው እንጨትም ሁሉ ይጋርዳቸዋልና እግዚአብሔር እስራኤልን በደስታና በክብሩ ብርሃን በምሕረቱና ከእርሱ በሆነች በጽርቁም ያመጣቸዋልና። መጽሐፈ ባሮክ ተፈጸመ። ሰቆቃው ኤርምያስ ይቀጥላል። ረድኤተ እግዚአብሔር አይለየን።